በስማአ ወልድ ወመንፈስ ቅዱስ አዶ አምላክ አሜን። መልክአ ኡራኤል አፈቅሮ ፈድፋደ ቅዱስ ራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ አጸሎ ተወዳለው፣ የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ቅዱስ ራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ በእለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይ መሀልና ስለ ክብር የሰማይ መላእክት አደነቁ። ለተፈጥሮ ከቅዱስ ራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው ቅዱስ ራኤል ሆይ የቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልዳ ማላጅነት ዘወትር ከጥፋት ያድናልና ለዝክረ ስምከ ከማርና ኮተት ይልቅ ለሚጥመው ስም አጠራረ ሰላም ቅዱስ ኡራኤል ሆይ ከፍል ክንፍ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ላለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረግ ለስዕርተ ርስ ከቅዱስ ራኤል ሆይ እሳታዊ ለሆነ ስዕርተ ርስ እና ለርእስም ሰላም ላለው ቅዱስ ራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁሉ ጊዜ እናም እንማልዳሃለን ለአይንትኪ ቅዱስ ኡራኤል ሆይ ችግረኞችን ለሚመለከቱ አይኖች፣ የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው ቅዱስ ኡራኤል ሆይ ቀይሀን እሳታውያን ለሆኑ ጉንጮችና ከዚህ ዓለም ሽቱ ልዩ ማእዛ ላላቸው አያናፎችም ሰላም ላለው ቅዱስ ኡራኤል ሆይ የደጋጎች የምስራቃውያን የሰባሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ለከ ድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሰሃቸዋልና ለከናፍርህ። ከቅዱስ ኡራኤል ሆይ ያለ ዝምታ ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም ላል ቅዱስ ኡራኤል ሆይ ትጉ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደግሞ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን ለቃልህ። ከቅዱስ ኡራኤል ሆይ በደዌ ስጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህና አስተንፋስ ሰላም ላለው ቅዱስ ራኤል ሆይ፣ በደዌ ስጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህና አስተንፋስ ሰላም ላለው ቅዱስ ራኤል ሆይ፣ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ህያው በሚሆን በክርስቶስ መስቀል ባርካት። ለጉረኤ ከቅዱስ ራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎች መትከፍት ጋር ባለመለያየት በስራ ወጥነት ለሚገኙ ክሳድህና ጉርኤ ሰላም ላለሁ ቅዱስ ኡራኤል ወይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደን በምድር ላይ በምትረጭበት ጊዜ የታምራት ቃለ ማዕነቅ ድምጽ በምድራችን ላይ ተሰማ አስተጋባ። ለዘባን ከቅዱስ ኡራኤል ሆይ የምስጋናን መጎናፀፊያ ለተጎናፀፈ ዘባን ሰላም ላለው የቅዱሳንን ጸሎት ተቀብሎ በስላሴ ፊት ለሚያደርስ እንግዲህም ሰላም ላለው ቅዱስ ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋዩ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ

ለእጆች ጣት ሰላም ላለው በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም ላለው ቅዱስ ራኤል የምስጋና ሰውዝ ገውዝ የያስ ነበልባላዊ ሙሽራ እንደመሆን ካንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ህይወትን የተጠሙ ሰዎች ወደ አዳራሽ ይሰበሰባሉ። ለገበዋት ከቅዱስ ራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖች ሰላም ላለሁ፣ በህይወት ምስጋና መብል ለተመላ ከርስም ሰላም ላለሁ። ቅዱስ ኡራኤል ሆይ በብርሃናት ሁሉ ላይ የተሾም ክነህና ከእለት ኪት ሰውረን፣ ከክፉ ነገር ሁሉ ጠብቀን ለልብከ ቅዱስ ኡራኤል ሆይ ኪሂሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊና ልቦና ሰላም ላለ ቅዱስ ራኤል፣ መልካም ባለሙያ መላካዊ ገበሬ ነህና ከግብረ ዳቢሎስ እንክርዳድ የአጣንን ነፍስ ፍሬ በእርዳታ መንሽ አበጠረ አንጠርጥረ ላይ ለንዋይ ውስጥ ቅዱስ ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው እሳጣውያን ገንዘቦች ሰላም እላለሁ። ቅዱስ ኡራኤል ሆይ ተፈጥሮ ባህሬን ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የኔን ከነመላ መላ ቤተሰቦች የህይወት ዜና መርከብ የባህር ማዕበል ሞገድ አንገላታውን መስቀል ዜና ለወልድ በወልደ እግዚአብሔር ደም ታትሟልና ለእምብርት ከቅዱስ ራኤል ሆይ አጋንንትን ሰይፉ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና እንብርት ሰላም ላለው። ቅዱስ ራኤል ሆይ አምላካችን እግዚአብሔር የሕይወትና የቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምረትን ማልደ ለምን ያቁ ከቅዱስ ራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታዊያን አቁያጾች ሰላም ላለ ቅዱስ ራኤል ሆይ በየጊዜው በየእለቱ በየሰዓቱ የምታበብ የሃይማኖት ፍሬ አበባነት ስለ ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ለአጋረ ከቅዱስ ራኤል ሆይ ለእርዳታ ፈጽመው ሰላም ለሚፋጠኑ እግሮች ሰኮና ሰላም ላለው። ቅዱስ ኡራኤል በስደት ወራት የድንግል የምድረብ ግብፅን መንገድ እያመለከትካት አንተ ነህ። ሶስት አመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ መስራች ያበሰርካት አንተ ነህና ለመከየድህ ቅዱስ ኡራኤል ሆይ መዝናኛዋ የበጽራ ጽኦል ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከስ ሰላም ላለው ቅዱስ ኡራኤል ሆይ ከፈጣሪ ቅርታን አስገኝተ የሀጣንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ መቤታችን ድንግል ማርያም ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ለአጸብ ከቅዱስ ኡራኤል ከሁለቱ እግረ ጉንድ ለበቀሉ አስሩ ጣቶችና ጽፍሮች ሰላም ላለው ቅዱስ ራኤል ሆይ ለሄኖክ ምስጢረ ጥበባት እንደገለጽክለት ሁሉ ከነበልባላዊ መላአክ ከገብርኤል እና ከደገኛው ከደቅ ሲዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡት ምእመናን ሁሉ ባርካቸው። ለቆመ ከቅዱስ ራኤል ሆይ ለነበልባላዊ አካለ ቆመና ለእሳታዊ ስነ መልክ ሰላም ላለው ቅዱስ ኡራኤል ለእዝራ ሱትኤል ሚስጥርን የሚገልጽ ትዕቢ ትንቢትን የሚያናገር ጽዋ ልቦናን ለመጋት እንደ ተቻኮል ክ ሁሉ በውስጠ በአፋ የከበርክ መልአክ ነህና የአንደበቴ ምስጋና ለመቀበል ፈቃደኛ በመሆን ካዘኔ አረጋጋኝ ዘንድ በሩጫና በችኮላ ፈጥነህ ወደ ኔና ኦዘነዛ ዘነዛ ዘነዛሃከ አቤቱ በወልድ የከበረ ደሞ መረጨተ ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ኡራኤል ሆይ፣ ለአይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና በእግዚአብሔር በተሰጠ ክንፈ ረዲት ስትከንፍ መተ አፋጣኝ እርዳታ አድርግልኝ። ኦ ዘከሰትክ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በስጋ የመነሳቱ ምስራች ሚስጥራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ቅዱስ ኡራኤል ሆይ፣ ሰማያዊ ምስጢረ ነገርና መድራዩን መፍቀደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርህተ እለት ቅዱስ ራኤል ይቺ የበዓለ ሲመት እለት እጅግ የከበረች የተመረጠች እለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀን ናት። ቅዱስ ራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተ ማህበራዊ አንድነታችን ለልዑል ለሁል ጊዜ ጠብቅ። የሃይማኖት ንጥመኞችን ታጠጣ ዘንድ የእጅን ጽዋ ላክልን። ኦ ዘእመርከ አቤቱ ለጽድቁ ለጻድቁ የሳቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቱ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ቅዱስ ኡራኤል ነ የቅዱሳን ረዳታቸው ቅዱስ ኡራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለ ነህ እና የጽጌ ሙሽራ ስለ ጤና ፍቅረ ፍቅር ፍቅሬ የኔ ነው፣ እኔም የሱ ነኝ ፍቅሬ እንደ ጣን እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናል። ናው ጸገየ እነሆ በቀራኒዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ የምስጋና ፍሬም አፈራ። ቅዱስ ኡራኤል ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነው እና ጼና መዓዛው በህያው ባህሪ በክርስቶስ ና በክብር ትናቱ ቅዱስ ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛ ባለመዓዛ መዓዛው የምስጋናችን መዓዛ ያጣፍጥልን፣ አሜን። ስብአት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ አለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአርያው በምሳሌው ከአራቱ ባህርያተ ስጋ ከአምስተኛ ከባህርያ ነፍስ አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ቅዱስ ኡራኤል ሳይቀር ፈጽሞ ተደንቁ ለፈጣሪው ክብር ምስጋና ይገባል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከነመላ ቤተሰቦች ከመከራ ስጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደ

ወድንግል በስጋ መግዚብሔር ጸባዎት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመይ ሰረለን ናጣዊኑ መልክአ አፍፄ በአብ በአብና በወልድ መንፈስ ቅዱስ ስም በአንድነት ለማስተማር የተላከ የትንሣኤ ሐዋርያ አፍፄ ሆይ በተሰጠኝ እውቀት መጠኔ መልክን ውዳሴ ጽፍ ዘንድ ጀመርኩ። አቤቱ በስም ማደሪያም አክብሯለና ለንጉሳት ለገብረ ለንጉሣችን ጠላቶችን አስገዛለት። በአምላክ አንደበት ለተጠራ የስም መታሰቢያ ከሙሽራ ልብስ ይልቅ ለነጣ ሽቱ ጸጉርም ሰላምታ ይገባል። የሀብት ክምችን የዓለምን ደስታ የና ካፍፄ ሆይ ከተመኘሁት ከበረከት ፈጽሜ እጠግብ ዘንድ በልቤ እርሻ ሰላምን ዘርህን አብቅል። እንደ ቄፋዝ ወርቅ ለጠራ ራስ እንደ ነቢዩ ሙሴ ፊት ብሩ ለሆነ ፊት ሰላምታ ይገባል። የእስያ ኮከብ የሮም ፀሐይ አፍፄ ሆይ ደመና ውሃን እንደሚሸከም እንዲሁ ተሸክመ ታላቅ ወደሆነች ማደሪያ አድርሰኝ። ግልቅልጥ ላሉ ለሚርገበገቡም የአይነ ሽፋሽፍቶች ከስንፍና እንንጉልችም ለነቁ አይኖች ሰላምታ ይገባል። አፍፄ ሆይ በደብረ ሀመልማል አደባባይ ትገለጽ ዘንድ በየቀኑ መምህራን ሰላምታ ይድረሰውና ከሲያ ፈርሶ ወደ ሀገራችን መጣ እንላለን። ወንጌል ለመስማት ለተዘጋጁ ጆሮዎች፣ በጨለማ ሀገር ለሚያበሩ መብራት ጉንጮች ሰላምታ ይገባል። አፍፄ ሆይ ሰማያዊ ሙሽራ በራፋን በዘጋት ጊዜ ልባሞቹ ደናግል ይከፍቱልኝ ዘንድ የበደልን ዛፍ በምርዛ ከስራ ነቅለ ጣላት። የሚጣፍጥ ማዕዛ በሮች ለሆኑ የአፍንጫ ቀዳዶች ንግግራቸው ለሰላም ለሆነ ለከንፈሮችን ሰላምታ ይገባል። አፍፄ ሆይ ወደ ብሔረ ሕያዋን ስለመሄድ የማርያም ልጅ የኢየሱስ ማህበራችንን ይባርክ እኛም በሰላም ይጠብቀለ ወይን አፈ አጶርጊዮን ለሚባል እንቁ ጥርሶች ሰላምታ ይገባል። አፍፄ ሆይ የቤት ልጆች ከፍርድ ቦታ እንድን ዘንድ በቅዱሳን ማደሪያ እድር ፈንታ ርስት እናገኝ ዘንድ በበዓል ቀን ከቁርባን ገድል ቁራሽ ስጠን። ለይቅርታ ስለሚለመን አንደበት የሱራፌል እና የኪሩቤል ወገን ለሆነ ለልዑል ቃል ሰላምታ ይገባል። አፍፄ ሆይ ከጥፋት አዘቅት ታድነን ዘንድ፣ አንተ ወልድ ወንድሜ ሆይ ሽሽ ሚዳቋን ምሰላት። ይህም ባይሆን በደብረ ሐመልማል እንደ ብርቱ ጎሳ ሁን። ከሽቱ ይልቅ ማዕዘም ለሚጣፍጥ ትንፋሽህን የቅዳሴ ዜማ ለታተመባት ጣፋጭ ጉሮሮ ሰላምታ ይገባል። አፍፄ ሆይ ስለ እኔ አባቱንና እናቱን ያልተወ ሊያገለግለኝ አይችልም ያለውን የመድኃኒታችን ቃል አስበ ይህንን ሁሉ ፈጸም። ማተብ ብርሃን ለሆነ አንገት የደጋጎች መላእክት ይገባል። ሊቀ ጳጳሳት አፍሴ ሆይ ስልጣን አለህና ወንዞቿ እንዲሞሉ የወይን አጸዶቿም እንዲያፈሩ አቤቱ ይችን ቦታ በርካታ የብርሃን ጸዳልን ለተጎናጸፈ ጀርባ ርኅራይም ይህንም ለሚያፈስ ውቅያኖስ ደረት ሰላምታ ይገባል። ድንቆችን የምታደርግ በወንፊት ውሃን የቋጠር ካፍፄ ሆይ፣ ስምህ በየቦታው በመተማመን ስጠራ ለሚያሰጥም የኃጢአት ስራ ታዳጊ ሁነ። የወንጌል ምርፋቅ ብለን ለምንጠራ እቅፍ ለመጸለይ ለሚዘረጉ ሁለት እጆች ሰላምታ ይገባል። በቀራኔው የተተከልክ የአልፋ መስቀል አፍፄ ሆይ ፍቅር ልቤን አቃጥሎታል እና ፈገግ ፈገግ በማለት በጉባኤ ፊት ከኔ ጋር ተጫወት። እንደ ሙሴ ክንድ ለሆኑ ክንዶች ለክርንህም በምስጋና በውዳሴ ሰላምታ ይገባል። ከእሴ ስር የበቀልከ አሌፎይ በልዕልና በነገሰ ስላሴ ስላንተ አባ እንዳንተ ያለ ሰው አላገኘም ተባባሉ። ከግንዱ ጀምሬ የጅም ምዕዳብ የምስጋና ጥበብ ማከማቻ የሆነ መሀል እጅንም ሰላም ላለው ከናርዱ ይልቅ መአዛ የሚጣፍጥ አፍፄ ሆይ አብርሃም ልጁ ይስሐቅ እንደባረከው እያንዳንዳችን ልጆችን ባርከን። ጨለማ የሰፈነበትን ቦታ ሳላበሩ የእጆች ጣቶች በጊደር ወተት አምሳያ ለሆኑ ለነጡ ጭፍሮች ሰላምታ ይገባል። የክርስቶስ ሐዋርያ ቅዱስ ዮሐንስ አፍፄ ሆይ የባቡን ራሶች እንደቀጠቀጥክ፣ እንዲሁ የጠላቴን ራሶች ቀጥቀጥ፣ ናላውንም አሳምም። የንስሐ ግምጃን ለተጎናፀፈ ጎን ተሀራሚነትን ላዘወተረም ንጹህ ወደ ሰላምታ ይገባል። እስከ ዳርቻዎች ድረስ የምትበር የተጋድሎ ንስር አፍፄ ሆይ ዘውትር የሚጻረሩኝን ጠላቶች በሲኦል የቤት መደብ ላይ እንደምንጣፍ የሆነው ለሞላ የርህራሄ ወንዝ ልብ ሰላምታ ይገባል። ለጎን አበባዎችም ኩላሊቶች ሰላምታ ይገባል። መኖሪያ በመሰዊያ አጠገብ የሆነ አፍፄ ሆይ ከአንተ ሌላ አይዞ የሚለኝ የለምና በጸሎት ከጽኖ አውሬ ወጥመድ አድነኝ። እነሆ ህሊናን በሐዘን አቃጠሎ የጠወለጉ የዛፍ ቅርንጫፎች አንጀቶችን ሰላም ላሉ አፍፄ ሆይ ስለ አዳምና ሄዋን እለምናሃለሁ ምርኮን ማርኮ ወደ አራያም ላረገው እኔን ኃጢአተኛውን እንግዲህ እጅ መንሻ አድርገ ስጠው። በክርስቶስ ለተመረጡ የውስጥ አካሎች በሆድ ቀራኒዮ ለተተከለ መስቀል እንብርትም ሰላምታ ይገባል። ኑሮ በቤተ መቅደስ ውስጥ የሆነ የሃይማኖት ምሰሶ አፍፄ ሆይ ነፍሴ ሙሽራ ናርዶስ ተአምር ወዳፈራባት ወዳበበ ወዳአባትም ስፍራ እንሂድ ትለሃለች። ወደ አባት ስፍራ ኒድ ትልሃለች። የመጋደል ሰይፍን ለታጠቀ ወገብ ባላቅንም ለመሰሉ ምሰሶች ጭኖችም ሰላምታ ይገባል። አፍፄ ሆይ ክብር ከቅዱሳን ክብር ልቆ ታወቀ። አንተን ተስፋ በማድረግ ወደ ሩቅ ስፍራ ብሄድ አባት ሆይ ከገድል ህብስጥ ስንቅን ስጠኝ። በደብረ ሀመልማል አውደ ምሕረት ከቆሙ እግሮች ጋር በስግደት ለተባበሩ ጉልበቶች ሰላምታ ይገባል። በይሁዳ ምድር የታየ የልደት ኮከብ አፍፄ ሆይ፣ የጢሮስ ሴቶች ልጆች ያን ጊዜ ሲሰግዱ የጥበብ ሰዎች እጅ መንሻ አቀረቡ። የበደል ጎዳና ላላዳጠው ቁርጭምጭሚት የፀሐይ ባልንጀራ ለሆነ ለተረከዝም ሰላምታ ይገባል። የአምላክን መቅደስ ያነስክ ሰለሞን አፍፄ ሆይ፣ የአምላካዊ ትምህርትን ተክሳጽ በእንዳልደረሰው የትዕግስት መዝጊያ ለከንፈሮች ስጥ ስደት መንገድ እንቅፋት ላገኛቸው ጠላቶች በላያቸው በቀሉ አስር ጥፍሮችም ሰላምታ ይገባል። የእግዚአብሔር በር ጠባቂ የሕይወት መልአክ አፍፄ ሆይ በሚያስፈራ መልኩም የጠቆረ የአመፃ መልአክ በድምፁ እንዳያስፈራራኝ በጸሎት ሳውረኝ የክርስቶስ የወንጌል አትሮንስ ስለሆነ ቁመና ልብሰ የብርሃን ግምጃ ለሆነ መልክህም ሰላምታ ይገባል። እያሱ ያቆመ ፀሐይ አፍፄ ሆይ በባህል ቀን የእስክንድሪያ ከፈረሱ ከጉባና የመጸነሱ ነገር አስቀድሞ የምስራች ከተነገረለት ከስምኦን ጋር ጎብኘን አብረው ከተሰደዱ ደጋግ ወንድሞች መካከል አንዱ እንኳን ሳያውቅ በመሰወር ለመሰወር ሰላምታ ይገባል። የእግዚአብሔር ፈቃድ የምትፈጽም አፍፄ ሆይ፣ በበዓል ቀን ያንን ጊዜ የሰማይ መላእክት ወረዱ፣ በቤተ መቅደስ ውስጥ በምስጋና ዞሩ። ጣሪያዋ መብረቅ መልኳም እንደ በረዶ በሆነ በብራን በተመላች የተሰውሩትን የምታይ የሄኖክ የእስራ ማህበርተኛ አፍፄ ሆይ መቼም መች ከአንተ ሌላ ድንኳን ውስጥ ለመሰወርም ሰላምታ ይገባል። አባት የለንም እና በምስራቃዊ መቅደስ ውስጥ ላለ መቆም ያህ ዳግመኛም ወደ ሙሽራ አዳራሽ ለመግባት ሰላምታ ይገባል። ከአዳኝ አውሬ ወጥመድ ታድነኝ ዘንድ ወደ ናዝራዊ ጌታ ጸልይ አባት ጠበል የተጠማ ያረካል አሰራሯ ለሚያምር የከበረ እሶም እንቁ ለተቀባይ መቅደስ ህንጻ ሰላምታ ይገባል። ኑሮ በበረሃን የሆነ የፀሐይ ጮራ አፍፄ ሆይ ካንተ ሌላ የሚከራከርልኝ የለምና ከተረገመ ጠላት ዳቢሎስ እጅ አድነኝ። ውዳሴ ብዙ ሲሆን ጥቂት ተናግሬ በዚህ የሰላምታ ቃል ወደ አንተ በለመንኩ ጊዜ አብፄ ሆይ ከብዙ ድካም አሳርፈሃለው ጸሎት ልመናን ሰምቻለሁ ደስታ ባለበት አኖርሃለሁ ብለ ቃልህን አሰማኝ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስት ከ ወይኩን ፈቃድከ በከመ በሰማይ ከማው በምድር ከማው በምድር